አሰላሙ አሌይኩም ራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ የተከታታይ ቤተሰቦች፣ ወዳገር ልጆች፣ ሙስሊም ክርስቲያን ወገኖች ይበያላችሁበት ሰላማችሁ በስት ትረፊ ይበል የአላህ ራህመት ስነታይለያችሁ ሰላም ለሀገራችን፣ ሰላም ለህዝባችን ይሆን ሀገራችንን ላየ ሰላም ያደርግልን። በእንነዝህ በአንዳንድ ጨካኝ አረመኔ ሰዎች ሱብሃነ አላህ የሰው ልጅ እንደዚህ አረመኔነት ጨካኝ አይቻል አቅም እኔ እንጃ። ሱብሃንአላህ ደግሞ በዚሁም በስደት ላይ ሆኖ ማለት ነው። በስደት ላይ እርዝቅ ፍለጋ ይችን እህታችንን እንደሰማሁት ተሆነ አብረው ይኖሩ ነበር። የጅማ ልጅና የወለጋ ልጅ ናቸው። አብረው ይኖሩ እያለ ተጣልተዋል። ያው ሰውና ሰው ሁኑም አይጋጨለም፣ ቤተሰብ ይጋጫል። እናትና ልጅ፣ አባት፣ እህት፣ ወንድም ባልና ሚስት ሁሉም በእኔ አደም ይጋጫለ። የማይጋጭ ነገር የለም። ሰይጣን ምን ስራ ይዞ ማለት ነው ይቀያየማለ። የሰው ልጅ ይህን ያህል ብቀላ፣ ይህን ያህል እንደዚህ አረመኔነት እና ይችን እህታችንን አርግዘሻል። እንግዲህ ታሁን በኋላ ተለያይተው ነው የሚኖሩት። ያው ተጣልተው ተለያይተዋል። አንድ ቤት ነበር የሚኖሩት፣ ትጣሉ፣ ያችም ለብቻችን ለብቻ እየኖሩ ይችኛ የቱ እህታችን ነብሰ ጦርነች አርግዛለች። አይ አሁን እንግዲህ አርግዘሻል፣ አፉ ልበልሽ፣ ይቅርታ ልበልሽ ብላል። እርግዝና ላይ እንግዲህ ነፍሰ ጡር ሰዎች ያው ሱብሃናላህ ሁሉም እናቶች ሴቶች ነን። አላህ እርግዝና ማለት ወላሂ እናት መሆን ከባድ ነው። ወላሂ ናእማ ነው፣ ግን እርግዝናን ያያት ነው የሚያውቃት ልኳል። ሱብሃናላህ የእናትም ሀቅ ሶስት እጅ ያደረገው አላህ ሱብሃነ ተዓላ የእናት ሀቅ በጣም ከባድ ነው። ዘጠኝ ወር ሙሉ ያለ ጭንቀትና ያለ እንትን ያለ ስንት እንደሚደክመን እንደምንተዓዘብ የቀመሰው ነው የሚያውቀው። እና እናቶች ወላ እና እርጉዝ ነሽ አፉ ልበልሽ ብላ ቤቷ ሄዳ ኬክ ገዝታ ኬክ ውስጥ መርዝ አድርጋ ይችን እህታችንን ልትወልድ አምስት ቀን የቀራትን ሶስት እሷ ጋር ሶስት ልጆች ነበሩ፣ እነዛን አብልታ ሁለቱ ያው አረፋ እየደፈቁ ጠዋት ወደ ሐኪም ቤት ሄደው ታጠቡ። እሷ ግን ሆዷ ላይ ቁጭ ብላ በቃ ነፍስ ውጪው ነፍስ ግቢ ላይ ያለች ሆዷ ላይ ተቀምጣ፣ ምን አይነት ጭካኔ ቢሆን ነው? ነፍሰ ጡርናት በልቧ ደፍታት ወገቧ ላይ ቁጭ ብላ ስታላግጥባት፣ ሩሃ አልፏል እያሉ በቃ እኔ እንጃ። መስማት ነው እኔን የከበደኝ። እኔ ወላሂ ለአዚም እንደው አንዳንዴ ሚዲያ ላይ እንደው ዞር ዞር ባበደስ ስላለሁኝ እኔ ለምን ሁላችንም

ውስጥ ነው። እባካቸው ሁላቸው ሸር እንድታደረጉ ይሄንን ቪዲዮ ማለት ነው። ነገሩ ምን መሰላቸው? ይቺ ጓደኛ ሁለት እነዚህ ሁለት ግለሰቦች ጓደኛሞች ነበሩ። ከዛም በሆነ ጊዜ ይጣሉ እና በሆነ ነገር ይጣሉ እና ይለያያሉ። እቺን ሌላ ቦታ ነው የምትኖረው፣ እቺን ሌላ ቦታ ነው የምትኖረው ማለት ነው። ከዛም በአንድ ቀን ለዚች ለነብሰ ጦራ ሴት ትደውልና እቺኛው አገዳ ማለት ነው። ትደውልላትና በቃ ይቅርብ እየሻለሁ አሁን አንቺ ነብሰ ጦርነሽና በቃ ይቅርብ እየሻለሁ ትላትና ይቺ ገዳዋ ኬክ ይዛ ወደዚህ ቤት ትሄዳለች ማለት ነው። ወደዚች ወደ ሟቿ ቤት ትሄዳለች ኬክ ይዛ ማለት ነው። ከዛን ይቺ ደግሞ ከሁለት ጓደኞቿ ጋር ነበረች ቤት ውስጥ ማለት ነው። ከሁለት ጓደኞቿ ጋር ነበረች። ለመውለድ ደግሞ አምስት ቀን ብቻ ነበር ይቀራል። አምስት ቀን ብቻ ለመውለድ ማለት ነው። ደርሳለች ገባቸው። ከዛን ኬክ ለሶስታቸው ትሰጣቸዋለች። አንቺ ቤ ስትባይ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና ሶስታቸውንም ኬክ ሰጣቻቸው። ከዛን እነሱም ሶስቱ ያው እንግዲህ እንግዲህ አይዞህ የመጣ ነገር ነው እና በሉ ቀመሱ በሉት። ኬኩን ማለት ነው። ከበሉ በኋላ ግን የተፈጠረው ሌላ ነገር ነው። ሶስታቸውም ራሳቸውን ስቶ መውደቅ ጀመሩ፣ ወደቁ። አረፋ መድፈቅ ጀመሩ ማለት ነው። ኬኩን የወሰደችው ይቺ ገዳይ ለካ ምንድን ነው መርዝ ጨምራበት ነው የወሰደችው ማለት ነው። የትኛው የእውነት ከልቧ ይቅርታ ያደረገችላት መስሏታል፣ አመነቻት ገዛባት፣ አለች። እንግዲህ አስቡ ይችናም ነብሰ በላ ማለት ነው። የእውነት ሰው እንዴት በዚህ ልክ የፈለገ ነገር ብትበድላት ኮን እንዴት ነብሰ ጡር ሴት ላይ ይጨክናል? እንዴት ሁለት ነብስ ላይ ሰው ይጨክናል? በእግዚአብሔር እውነት እስማም ለሁለት አምስት ቀን የቀራት ሴት ልጅ እንዴት ነው እንዴት ነው ምናች ካኔ ነው ይሄ። ከዛም ከይኮን በሉ። ከበሉ በኋላ አረፋ መድፈቅ ጀመረች። ወደቁ፣ ሶስታቸውም ወደቁ። ከዛም በኋላ በወደቀችበት ቦታ እቺ ገደበ ምን ታደርጋታለች? በሆዳ ደፍታት። ነብሰ ጡር ሴት ሆዳ እንደዚህ የወጣ ከእሱ በኋላ ምን አደረገች፣ ባሏ ስራ ላይ ነበረ። የዚች ነብሰ ጡር ባል ስራ ላይ ነበረ። ለሱ ደወለችለት እና ያለውን ነገር ሁሉ ነገር ነግረው እሱን ቀርታው እሷ ከዛ ቦታ ብስ ብላ ጠፋች፣ ማለት ነው ጠፋች። ከዛ ተቀላት በኋላ ደግሞ ልጆቹ ወዲያው በስሜታዊ ሆነው ሞባሪክ የሚባል ልጅ ጋር ሄዱ። ለሱ ሁሉ ነገር ነገሩት። ይቺ ነብሰ ገዳዋ መጣች፣ ላይቭ ላይ ላይቭ ላይ መታም እንዳሆነች አላውቅም። መጣች ላይቭ ላይ ፎቶ የተነሳቸው፣ ይሄ ፎቶ ራሱ የተነሳው ከዛ ከላይቭ ላይ ነው ማለት ነው። ገዳዩ ይቺ ናት። የጅማ ልጅ ናት። ደሞዋ ነሲባ ይባላል። ይቺ ደግሞ ሙልዬ ታፈስ ትባላለች። የወለጋ ልጅ ናት። እኔ ሰው ልጅ እንዴት ነው በዚህ ልክ የሚጨክኑ? ኧረ በስመ አብ ወልድ፣ መንፈስ ቅዱስ አሐዱ አምላክ። ይቺማ የሰው አውሬ ናት። እውነት አውሬ ራሱ አይገልጻትም። እንዴት ነምሰ ጦር ሴትን ልትወልድ አምስት ቀን የከራትን ሴት እንዴት እንደዚህ ታገናታለች? እንዴት ረ፣ ወይኔ ረ፣ ምን ማንሰማ ጉድ የለም እግዚአብሔር ነው ምላችሁ። እና አባካችሁም ሁላችሁም የዚች የሟቸው እናት ደግሞ ይቺ ልጅ አስራ ምናምን አመቷ ነው። እዚህ ሀገር እዚህ ሳውዲ ከመጣች አንድ ቀን ቤተሰቦቿን አይታ አታውቅም። እናቷ አሁን ሰው ወደ እሷ ቤት ለቅሶ ሲሄድ ሂዱ፣ ምን ሆናችሁ ነው? ሂዱ፣ ልጅ ምንም አልሆነችም። በቃ እናቷ ጭንቅላቷ ተነቅተዋል። የእውነቴ ነው ምላችሁ። እንግዲህ አስቡት፣ እኔ እንጃ። ለእናት መርዶ ሲነገራት ስንት አመት የናፈቀቻትን ልጇን እና እንደሰማችኋት ነው ይቸታችን። እንግዲህ ይሄ ምትሰማ ለራሱ የነብሰ ጡርነት ነብሰ ጡር መሆን ሁላችንም ሴትም ወንድም የምንፈጠረው እንደዚህ እናታችን ተጨንቃ ነፍሰ ጡር መሆን ታቆታላችሁ ወላሂ ይቺ ሴታችን ሸሂር ነች ሸሂር ነች አንደኛ ነፍሰ ጡር ነች ነፍሰ ጡር መሆን ታቆታላችሁ እናት የሆናችሁ እንዴት እንደሚጨንቅ እንዴት እንደሚጨንቅ ወላሂ እናት መሆን ከአንድ ጎን ወደ አንድ ጎን እንኳን ለመገለባበጥ ያለን ፈተና ማለት ነው እናት የሆነ ነው የሚያውቀው ይሄን ድክመትና ይሄን ጭንቀት ላኪን ሴት ሁነሽ የአስር ብትበድልሽ ይህም ማድረግ ያለብሽው ነበር። ጨካኝ! እርስ በራሳችን ጨካኝ አረመኔዎች ሆነናል። እኛ ሀበሻ ስንባል ረህራህ የሌለን በሰው ሀገር ላይ በስደት ላይ ሴት ሁነሽ ሴት አበላሻት አይደለም። አንቺም እኮ ትሞቻለሽ። ነገጧት። አንቺም ትሞቻለሽ አትቀሪም። ይብላኝልሽ የሰው ነፍስ ላጠፋሽው አላህ ስብሀነሁ ወተዓላ አይምረሽም። የጀሀነብ ነሽ አንቺ። እንደም ደሞ ሳዑዲ አረቢያ ደግሞ የህግ ሀገር ነች። ይችን ህይወት እንዳጠፋሽ አንቺም ትታረጃታለሽ ነው ያቀርም። ወንድ ሀገራችን መስሎሻል? ማንንም ማንን ገሎ አይቀርም፣ ሳዑዲ ላይ ማለት ነው። ወላሂ የሸሪያ ሀገር ነው ሳዑዲ አረቢያ። ልትሸቅሉ መታችሁ በሰው ሀገር ላይ፣ ልትቀየሩ መታችሁ ደግሞ። አገራችን እርስ በራሳችን ነው አገራችን፣ ሞት ርካሽ ሆኗል። በነገራችን ላይ አገራችን ግን፣ እዛ ሀገር ህግ ያለው ነው፣ ህግ ያለበት ሀገር ነው። ወላኪን በጣም ታሳዝናል። ወላሂ ስሜቱ ከባድ ነው። አላህ እህታችንን ለጀነት ይበላት። እሷ ሸሄር ነች። አንደኛ ነፍሰ ጡርባ አላህ እጅ ተይዛ ጭንቀቱን አስቡ። አውዝ ቢላ እኔ እትከየሉ እንግዲህ ሆዷ እንደዚ ተወጥሮ ውስጡ ያለው ሆዷ ውስጥ ያለውን ሕፃን እንደዛ እየተጨነቀ እሷ ሆዶ ላይ ቁጭ ብላ፣ ሴት አይደለሽ አንቺ አረመኔ! አይ እንደው እንደ ወላይ ላዚም ሞት እኮ አትቀርም። ለማንኛችንም ለማንኛችንም ሞት አትቀርም። ወደርንም ጠላንም አግበሰበስ ነው፣ ሰረቅነውም ያዝ ነው ለበስ ነው። ወርቅ በወርቅ ላይ፣ ልብስ በልብስ ላይ፣ ሰዓት በሰዓት ላይ፣ መኪና መኪና ላይ፣ ቤት በቤት ላይ ብትገዙት ሞት መታ ብትን የምታረገው ነፍሴ ነፍሴ የምትሉባት ቀን ትመጣለች። ወደርሽም ጠላሽ ናችን ሞች ነሽ። የሰው ልጅ መጨረሻ እንዳምርልኝ ብሎ ሰደቃ ይሰድቃል። ኸይር ነገር ይሰራል። ለተቸገረው ይረዳል። ላጣው ለተራበው ያበላል፣ ያለብሳል ለነገ ለዛች ለቀብሬ ብርሃን ይሆነኛል ብሎ ደግሞ አንዳንዶች አረመኔዎች አላችሁ እንግዲህ እች ልጅ ለፎቶ ፎቶ ያለጥፏታል። በኢዝኒላህ ኢንሻ አላህ የእሷ ግፍ አይቶ አላህ ጀዛሽን ይሰጥሻልና የትም አትቀርም። አረመኔነት ለማንም አይጠቅምም። ምንም ቢሆን ምንም ያህል ብትኖር ለሄሊናሽ ደስታ አታገኝም። አንድ ሰው ያጠፋ ሰው ሄሊናው ደስታ አያገኝም። ወላሂ በእስልምናም የሰው ነፍስ ማጥፋት በጣም ሀራም ነው። በማንኛውም ሃይማኖት የሰውን ነፍስ ምንዱን ሰበብ ማጥፋት ክልክል ነው ሀራም ነው። ወላሂ እራሳችሁ ልታዲኑ ሆናችሁ ምክንያት ይኖረዋል ሁሉም ነገር ግን አፉ ብዬ ሻለሁ ይቅር ብዬ ሻለሁ ብለሽ ቤቷ ወስዳ ኬክ አብልታ መግደል። ማለት በነገራችን ላይ ሰው አትመኑ። አሁን ጊዜ ወላ የምን ጓደኛ የምንገሌ ቀኑ በቃ ሰው በጣም ከፍቷል፣ በጣም ከፍቷል። በዘረኝነት በቃ ተጨማልቋል። በቃ ዘረኝነትን እንደት ብዬ እንደምናገር አላቅም፣ ወላ ምን አይነት ንግግር እንደምናገረው አላቅም። ብቻ የሰው ልጅ ጨካኝ ሆኗል። ከምንም በላይ ጨካኝ ሆኗል። አፈር ሁነሽ አትበያትም። እሷን አፈር ውስጥ ገባች። አላህ ስብሓን ወታላ ጀነት ያስገባታል። እሷን በኢዝኒላ ከነ ሁዷ ውስጥ ያለው ፅንሱን አብረሽ አፈር ውስጥ አስገባሽ። ይችን አዱኒያ ለማየት አምስት ቀን ሲቀረው እሱንም የእሱ ዘንቤት ያደርግሻል። ሐራም ወላሂ፣ ሐራም አለይክ። አስተግፍሩላህ አልዓዚም። ሐስቢና ላሁ ወኒዕመል ወኪል እና ሌላ ይሆን ገራጅን ብቻ ከባር ነው። እህታችን እንግዲህ ሳኡዴ ተሆነች በሳኡዲ ህግ የትም አታመልጥም። የትም ማንኛውም ነገር አያመልጥም ማለት ነው። መጥፎ የሰራ ሰው የትም አይቀርም። የማንንም ምንትን ማንም ላይ ማንም ቀልሉ አይቀርም። ሳኡዴ ህግ ሀገር ነች። ማሻላ ባረከላንዳ ሀገራችን የገደለ ይገደላል። የሰረቀጅ ይቆረጣል። ሁሉም አላህ ሱብሃነሁ ወተዓላ በሸሪዓው ነው የሚመሩት። ሙን እንደኛ ገር ሀያ ዓመት ወይ አስር ዓመት ጽኑ እስራት ምድረሻ ተብሎ ይተው መስሏችኋል? ይገድል ይገድላል። እዚህ ሀገር አንታ ሀመውዱ በሸሪዓው ማለት ነው። አላህዬ ከመጥፎ ነገር ይጠብቀን፣ ከእንዲህ አይነት ነገር ይጠብቀን። ለቤተሰቦቿንም ተሰውቻንም መጽናናትን ይስጣቸው። እሷንም አላህ ለጀነት ይበላት። ይችንም ሙጅሪም አላህ የስራዋን ይስጣት፣ የእጇን ይስጣት። አላህ የስብሓነ ወተዓላ እንደው ርኳስ እስከምትወጣ ድረስ ይስቆቃ ጊዜ ያርግባት። ሌላ ምንም አይባልም። ወላሂ እኔ ሰው ተራግሜ አላቅም፣ ግን እንደዚህ በቃ ኧረ ጨካኝ ነች። ሴት ነሽ እኮ ነገ ጧት አንቺም ታረግዣለሽ። መነሳት እንደሚያቅት እንኳን ሆዷ ላይ ቁጭ ብለሽ ተጨንቃ አየር እስከሚያጥራት ድረስ አረፋ እየደፈቀች ምን አይነት ጨካኝ እኮኝ ነው! እወገቧ ላይ ቁጭ ብለሽ እንደዛ መርዝ ተበለሻት በኋላ ሆዲያ ውስጥ ያለው ጽንስ ይፈራጅ ይወራጫል። እሷ መተንፈሳቅቷታል። ያቅቷታል አረ፣ ብስሚላህ ራህማን ራሂም ከባድ ነው ወላሂ ከባድ ነው። የሀበሻ ክፍ እንጃ እርስ በራሳችን እንደዚህ የሆንበት ምክንያት እና አገራችንን ሰላም ያደርግልን እኛንም አላህ ይጠብቀን፣ አላህ ይጠብቃችሁ፣ ካቲማችንን አላህ ያሳምርልን። እንጃ ዛሬስ አማሟቴ እንዴት እንደሆነች ሀሊቁ ብቻ ነው የሚያውቀው። ላኪን ኩሉ ነብሲ ዳይቀትል ሞት ብላላላህና ማንም ማንም በዚች ምድር ላይ አይቀርም። ማች ነን ሁላችንም ወጥቀማች ነን አንሸኩል የሰውን ሀቅ ተማ የሰውን ሀቅ ተመውሰድ የሰውን ህይወት ተማጥፋት ሰደቃ ላይ ኸይረ ስራ ላይ ብንሽ ቀዳደም አላህ ይወደዋል። ካልቻላችሁ ዝም ዝምታ እኮ ጥበብ ነች። ወላሂ ዝምታ ጥበብ ነች። ዝም ካላችሁ ስጡ። ከሌላችሁ ደግሞ ፈገግታ፣ ጥሩ ንግግር። ያም ደሞ ታላለ ዝም በቃለ መድረስ ትውት በቃ አታ ሰው ቢበድላችሁ እኮ ሀስቢነ አላህ ሆነ አመል ወኪል። ሁሉም ነገር እሱ ባልሰራችው ስራ እንደው ሲረግሟችሁ ቢውሉ ሲያለቅሱባችሁ ቢውሉ እናንተ ምንም እስካላደረጋችሁ ድረስ እናንተጋ አይደርስም። ለአላህ ስጡት። የሁሉም እኮ ሂሳብ አላህ። የኛ ምን ሰራት ስራ ተሱ የምትሰወር ነገር የለችም። ምንም አላህ የሚሰወር ነገር የለም። ለምንድን ነው ለአላህማ? አንተ ተውት። ማንም ሰው ቢበድላችሁ ሀሊቁ አንተ ሀስቡ ለሁሉም የሚስትር አዋቂው ጌታ እንዳለሃለ አንተ አዋቂ ነህ። አንተ ላንተ ትቻችኋለሁ ማለት እኮ ትልቅ ነገር ነው። እናንተ በቃ ይሄን ያህል የሰው ልጅ ጨካኝነት፣ አረመኔነት ቢስሚላህ እና አገራችንን ሰላም ያድርግልን። ውድ ሀገሬ ልጆች ወጥቶ ተመረጠ አላህ ይጠብቃችሁ። ያረቢ እንደው ግንባራችንን ለሱጁድ አፋችን ለዚክር እጃችን ለሰደቃ ቀልባችንን ነገር እንደው ገር በገር አላህ ያደርግልን፣ ከመጥፎ ነገር ሁሉ ይሰውረን። እህት ወንድሞቼ፣ በየአለሙ ላይ ያላችሁ ሙስሊም ክርስቲያን ወገኖቼ የአላህ ራህመት እዝነት አይለያችሁ ሲጠብቃችሁ